ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ ረጃጅም የሚሆኑ አጫጭር የልብወለድ መጽሐፍቶችን በትረካ መልክ እናቀርባለን። የግጥም መድብሎችን፣ ቀልድ አዘል ቁም ነገሮችን፣ ሌሎችንም መጣጥፎችን በዚህ የዩቲዩብ ቻናል ላይ እናቀርብላችኋለን። ዛሬም አስተማሪ ከሆኑ መጣጥፎች መካከል የተወሰኑትን ይዤላችሁ ቀርቤያለሁ። እንደምትወዱት ተስፋ አደርጋለሁ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቤተሰብ ለመሆን ሰብስክራይብ አድርጉ። የደወሏን ምልክት ከነካችሁ ደግሞ አዳዲስ ቪዲዮ ሲለቀቁ መልእክት ይደርሳችኋል። አሁን ዛሬ ወደ ያስኩላችሁ ጽሑፎች እንተላለፋለን። አብራችሁን ቆዩ። የፍጻሜውን ያህል አስፈላጊ እንደሆነ አስታውስ። ለአንድ ጉዞ ግብና ፍጻሜ የመኖር ጉዳይ አስፈላጊ ነው። በመጨረሻው ላይ ግን የጉዞ ጉዳይ ነው አስፈላጊው ነገር። አርሰላ ኬ ሌግዊን። አንዳንድ ሰዎች ህልማቸውን እውን ለማድረግ የሚሄዱበት ጎዳና ለድካም፣ ለህመምና ለቆሰለ ስሜት አሳልፎ ሲሰጣቸው ይታያሉ። በእንደዚህ አይነት መልኩ ማንነቱን ለጉዳት ያጋለጠ ሰው ህልሙ ጋር ቢደርስ ትርጉሙ ምንድን ነው? ህልሙ ጋር ሲደርስ በስኬቱ ለመደሰት የሚያበቃ ጤንነቱም እንኳ አይኖረውም። ሰዎች ገንዘብ የማግኘትን ህልም ይዘው ያሰቡትን ገንዘብ ለማግኘት ጤንነታቸውን ሲያጡ ክስረቱ ሁለት ነው። አንዱ ክስረት ያገኙትን ገንዘብ ጤንነታቸውን ለመመለስ እንደገና ማጥፋታቸው ነው። ሁለተኛው ክስረት ደግሞ ገንዘብ የማግኘት ህልም ጋር የደረሰው ሰው ገንዘቡን እንደፈለገው ለማድረግ የሚያበቃ የስሜትም ሆነ የአካል ጤንነት ማጣቱ ነው። ለአንዳንድ ሰዎች ህይወት ማለት አንድ የሚደረስበት ግብ ነው። ህይወት ግን የሚደረስበት ግብ አይደለም። ህይወት የየዕለት ሂደት ነው። ምንም እንኳ ይህ ሂደት በመጨረሻው አንድ ደረጃ ላይ ቢያደርሰንም፣ የህይወት ዋናው ክፍል ያለው ወደዚያው ጥግ ለመድረስ የምናረገው ጉዞ ነው ዓላማ ላይ በመድረስ ምክንያት ሰዎች ትዳርን፣ ልጆችን፣ ቤተሰብን ሲበትኑ ማየት አሳዛኝ ነው። አንድን በንግዱ ስኬታማ ለመሆን ብዙ የለፋ የተጨቃጨቀ እና በብዙ የስሜት ውጣ ወረድ ያለፈን ሰው አስብ። ንግዱን ለማጧጧፍ ሲሯሯጥ ለትዳሩና ለልጆቹ ያለውን ጊዜ ሰርቆበት፣ ከቤተሰቡ ጋር ብዙም ጤናማ ግንኙነት የለውም። ከወዳጆቹ ጋር በገንዘብ ምክንያት ተለያይቷል። የተለያዩ ከስሜት ቀውስ የተነሳ የሚመጡ በሽታዎችን አግኝተውታል። ስሜቱ ተጎድቷል። በመጨረሻ ግን ንግዱ ተሳካለትና ገንዘብን አካበተ። ሰብሰብ ብሎ ሲያስበው ግን ጤንነቱን አጥቷል። ቤተሰቡ ፈራርሷል። ወዳጆቹ ተለይተውታል። የክስረት ሁሉ ክስረት። ይህን አስታውስ። ትርፍና ኪሳራ ሁልጊዜ ከገንዘብ ጋር የተያያዘ አይደለም። መፍትሄው ምን መሰለህ? ወደ ሕልምህ የምትሄድበትን ጉዞ ሕልሙን የማግኘትህን ያህል አስፈላጊ ነውና ተደሰትበት። ሌላው የምርጫ ገጽታ ነገሩም፣ ብትፈልገውም ሆነ ሳትፈልገው በሕይወትህ እንዲቆየ የተውከው ነገር እንደመረጥከው ይቆጠራል። ሁለት አይነት ምርጫዎች አሉ፦ ንቁ ምርጫና ፍዝ ምርጫ። ንቁ ምርጫ ማለት አንድን ነገር መፈለጋችንን ወይም አለመፈለጋችንን በንግግራችን ወይም በተግባራችን በመግለጥና እርምጃ በመውሰድ ስንመርጠው ነው። ፍዝ ምርጫ ማለት አንድን ነገር መፈለጋችንን ወይም አለመፈለጋችንን መፈለጋችንን ሳንገልጽ ሁኔታው ዝም ስንለው እና በዝምታችን ስንመርጠው ነው። አንድን ነገር ምንም እንኳን እንደማንፈልገው ብናውቅና አንዳንዴም ብንናገር በዚያው ነገር ላይ ንቁ ምርጫ አድርገን የማቆም ወይም የመለየትን እርምጃ እስካልወሰድን ድረስ የፍዝ ምርጫን መንገድ ተከትለን ሁኔታው እንደመረጥ መማወቅ አስፈላጊ ነው። ለምሳሌ በህይወትህ በፍጹም የማያዛልቅና እጅግ ጤና ቢስ ወይም መርዛማ የሆነ ጓደኝነት ካለ ከዚያ ሰው ለመለየት ተገቢውን ነገር ተናግረህ ወይም የሚገባህን እርምጃ ወስደ ስትለይ ይህ ምርጫ ንቁ ምርጫ ይባላል። የዚያን ሰው ግንኙነት አደገኛነት ብታውቅም ዝም ካልከው ግን በፍዝ ምርጫ መሠረት ጓደኝነቱን መርጠኸዋል። ዛሬ ንቁ ምርጫ ማድረግ የሚገቡህን ነገሮች በመለየት አስፈላጊውን እርምጃ ውሰድ። መስመሩ በላይና በታች በኖሮ ላይ የተመሰረተ ሐሳባዊ መስመር አለ። ጥቂቶች ከመስመሩ በላይ ሲኖሩ፣ ብዙሃኑ ግን ከመስመሩ በታች ይኖራሉ። ይህ መስመር ያስተሳሰብ መስመር ነው። ከመስመሩ በታች ለመኖር እጅግ ቀላል ነው። ቀላል የሆነው ምቹ ሆኖ ሳይሆን ጥረትና ልፋት ስለማይኖርበት ነው። ራስን ለማሻሻልም ሆነ ራስን ለማነጽ ምንም አይነት ሙከራ የማይደረግበት የጨለምተኝነት ጭጋግ የወረሰው ስፍራ ነው። ከመስመሩ በታች የሚኖሩ ሰዎች ትናንታቸው ከዛሬ ዛሬያቸውም ከነገ ለውጥ የለውም። የሰው ልጅ ዛሬም እንደ ትናንት ካሰበ እንዴት የተለየ ዛሬ ሊኖረው ይችላል? ብዙ ጊዜ በሕይወታችን ለውጥ ለማምጣት እንፈልግና ጥረታችን ሁሉ ከንቱ ሲሆንብን ኑሮ ልክ እንደ ክብ መንገድ ዞሮ ዞሮ የሚያመጣጣን የቆምንበት ቦታ ይመልሰናል። ነገር ግን ለውጥ ማምጣት የሚሳነን ራስን መለወጥ ስለማይቻል ሳይሆን አስተሳሰባችን ዛሬም እንደ ትናንት ስለሆነ ነው። ከመስመሩ በታች የሚኖሩ ሰዎች አስተሳሰባቸውን ለመቀየር፣ በህይወት ላይ ያላቸውን አመለካከት ለመለወጥ ጥረት አያደርጉም። ምክንያቱም ቀላል አይደለምና፣ አሉታዊ አስተሳሰቦችን ማሰብ በጣም ቀላል ነው። በኑሯችን ላይ የሚያመጡትን ተጽዕኖ ተቋቁመን መኖር ግን በፍጹም ቀላል አይደለም። ከመስመሩ በላይ የሚኖር ሰው አስተሳሰቡ የእጣ ፈንታ ጉዳይ ሳይሆን የምርጫ ጉዳይ እንደሆነ የሚያምን ሰው ነው። ከመስመሩ በላይ መኖር ቀላል አይደለም፣ ነገር ግን ህይወት የምትጋርጥብንን ፈተና ለማለፍ ግን መንገዱን ቀላል ያደርገዋል። አዎንታዊ አስተሳሰብን በዕለት ተዕለት ኑሮ ላይ ለመተግበር ቀላል አይደለም፣ ምክንያቱም ብዙ ከእኛ ቁጥጥር ውጭ የሆኑ ነገሮች ስላሉ። ብዙ ሰዎች አንድ መጽሐፍ አንብበው እስከዛሬ የገነቡትን የህይወት ልምድ ለመቀየር ይጠራሉ። ምንም እንኳ ለጠቢብ አንድ ቃል በቂ ነው ቢባልም፣ ባህሪን እና ልምድን በቀላሉ አሽቀጥሮ መጣል ግን ለብዙዎቻችን ይከብዳል። ለዚህ ነው ብዙ ሰዎች የለውጥን ጎዳና ይጀምሩና ለውጡን በአንድ ጀንበር ሲያጡት ተስፋ ቆርጠው ተደብቀው ወደ ነበሩበት ጉድጓድ መልሰው የሚገቡት። እዚህ ላይ ማስተዋል ያለብን አንድ ወሳኝ ነገር አለ። አንድ ሰው አንድ የመቶ ኩንታል ስለተሸከመ በአንድ ቀን ጡንቻ አያወጣም ለማውጣት አሊያም ደህና የሰውነት አቋምን ለመያዝ ያ ሰው ለብዙ ጊዜ ያለማቋረጥ እንቅስቃሴ ማድረግና ራሱን ያለመታከት መጠበቅ ይኖርበታል። አይምሮም ከዚህ በላይ አይደለም። ጤነኛ አእምሮን ለመያዝ የዘውትር ክትትል ያስፈልጋል። አእምሯችን እያወቅንም ሆነ ሳናውቅ በምናከማቻቸው መረጃዎች የሚመራ ነው። በተለይ ሳናውቅ ወይም ሰብኮንሸስሊ እንደ ዘበት የምናጠራቅማቸው መረጃዎች ልምድ የሆኑብንና አሁን ያለንን ማንነት እንዴት እንደያዝነው ሳናውቅ በደም ነፍስ እንኖራለን። ደስ የሚለው እውነታ ግን በማንኛውም የሕይወት መስመር ላይ ብንሆን ወደምንፈልገው መንገድ ለመሄድ እድሉ አለን። የሁሉም ነገር ቁልፉ ግን አስተሳሰባችን ነው። አስቡት፣ ማናቸውም ነገሮች ዓለማችን ላይ እውን ሆኖ ከመከሰታቸው በፊት በቅድሚያ አእምሮ ውስጥ መጸነስ አለባቸው። ይህም አሁን እውን ሆኖ የምናየው እያንዳንዱ ነገር በመጀመሪያ ሐሳብ ነበር ወደሚለው መደምደሚያ ያደርሰናል። ስለዚህ አስተሳሰብ የምንም ነገር ፈጣሪ ነው ማለት ነው። ታዲያ ይሄን ትልቅ ኃይል ለመልካም ፈጠራ ብንጠቀምበትስ? ያኔ ከመስመሩ በላይ መኖር እንጀምራለን። ከመስመሩ በላይ ነፃነት፣ ደስታና ፍቅር እንዲሁም ተስፋ በበቂ ይኖራሉ። በቅጡ የማይመራ አስተሳሰብ ግን ከመስመሩ በታች ያለ ነፃነት፣ ያለ ተስፋ በዕጣ ፈንታ ገመድ አስሮ ያኖረናል። ሰው ከሰውም ሰውን ምስክርነት ውስጥ ምህረት የለም። ከክርስቶስ ልደት በፊት በ60 ዓመተ ዓለም የኖረው ጠቢቡ ሲሴሮ ስለ ቁጣ ሲናገር በንግስና ዙፋን ተቀምጦ በቁጣ ቀንበር ስር እንደሚሰቃይ ንጉስ የሚያሳዝን የለም ይላል። ንጉስ ግኔስ ፒሶ ቁጡ፣ ግትርና ማስተዋል የጎደለው ንጉስ ነበር። ፒሶ አንድ ቀን አንድ ወታደር ለአሰሳ ከወጣበት ሲመለስ አብሮት የወጣውን የመቶ አለቃ ትቶት ብቻውን ይመለሳል። ይህን የሰማው ንጉስ ፒሶ ወታደሩ እንዲገደል ትዕዛዝ ሰጠ። ለሞት ፍርዱ ምክንያት ወታደሩ መቶ አለቃውን ገድሎት ሊሆን ይችላል፣ ባይገድለውም ደግሞ አለቃው ትቶት መምጣቱ በራሱ ብቻ ያስገድለዋል የሚል ነበር። ሞት የተፈረደበትን ወታደር የሚገድል ሌላ ወታደር ታዘዘና ወደ አንድ ከፍታ ይዞት ይወጣና ሰይፉን መምዘዝ ሲጀምር መቶ አለቃው ድንገት ከተፍ ይላል። ገዳዩ እና ተገዳዩ በዚህ ደስ ተሰኝተው ከመቶ አለቃው ጋር ሦስቱም ወደ ቤተ መንግስቱ ይመጣሉ። ይህን ጊዜ በቤተመንግስቱ ደስታ ይሆናል። ነገር ግን ፒሶ ሦስቱን ወታደሮች በአንድ ላይ ሲመለከት በቁጣ ነደደ። ወዲያው ሦስቱም እንዲገደሉ ትዛዝ ሰጠ። የፒሶ ምክንያት ደግሞ የመጀመሪያው እንዲሞት አስቀድሜ ስለፈረድኩበት ይሞታል። ሁለተኛው ወታደሩን እንዲገድል ትእዛዝ ከሰጠሁት በኋላ ትእዛዜን ባለመፈጸሙ ይሞታል። ሦስተኛው የመቶ አለቃ ደግሞ ለወታደሩ መሞት ምክንያት ስለሆነ እሱም ይሞታል በማለት ፈረደ። ግትርነት ውስጥ ምህረት የለም። በጽሞና ጊዜ አንድ ነጋዴ በመጋዘን ውስጥ ስራ ላይ እያለ በጣም የሚወደው የእጅ ሰዓቱ ይጠፋበታል። በመጋዘን ውስጥ እየተመላለሰም በፍለጋ ቢወድቅ ቢነሳ ሊያገኘው ባለመቻሉ እውጭ ጨዋታ ላይ ያሉ ልጆች እንዲያግዙት ሰዓቱን ላገኘ ልጅም ሽልማት እንደሚሰጣቸው ነግሮ አሰማራቸው። ልጆቹም ሽልማት እንዳለዋወቁ ጊዜ በፍጥነት እየተራኮቱ ወደ መጋዘኑ በመግባት ሁሉም ቦታ በአንድ ጊዜ ያዳርሱት፣ ነገር ግን ሰዓቱን ሊያገኙት አልቻሉም። መጋዘን ውስጥ ያለውን ዕቃ ቢያነሱ ቢጥሉት ማግኘት አልቻሉ። ነጋዴው ልጆቹ እንዳላገኙት ባወቀ ጊዜ ተስፋ በመቁረጥ የሰዓቱን ፍለጋ ሊያቆም ሲል አንድ ትንሽ ልጅ ጠጋ ብሎ አንድ እድል እንዲሰጡት ጠየቃቸው። ነጋዴውም እስኪ ሞክር በሚል ስሜት ፈቃደኛ ሆኑለት። ከቆይታ በኋላ ትንሹ ልጅ ሰዓቱን እጁ ላይ አንጠልጥሎ ተመለሰ። ነጋዴውም በሰዓቱ መገኘት እጅግ ደስ እያለው፣ ሌሎቹ ልጆች ማግኘት ያልቻሉትን እንዴት ሊያገኘው እንደቻለ ተደንቆ ጠየቀው። ትንሹ ልጅም እኔ ምንም አላደረኩም። ያደረኩት ነገር ከመጋዘኑ መሃከል ላይ በጸጥታ በመቆም ማዳመጥ ነበር። በጸጥታው ውስጥም የሰዓቱ መቁጠሪያ የሆኑት ዘንጎች ሲዞሩ የሚፈጥሩት ጠቅ ጠቅ የሚለው ድምፅ ተሰማኝ። ይህን አቅጣጫ ተከትዬ ስመለከት ሰዓቱን አየሁት አላቸው። ግብረ ገባዊ ትምህርቱ በጽሞና ውስጥ የሆነ አእምሮ ነገሮችን ለይቶ መረዳት ይችላል። አርቆ ለማሰብም ፋታ ያገኛል። ስለሆነም ኳኳታ በበዛበት ዓለም መጋዘኑ በሸቀት እንደተጨናነቀ ሁሉ ከአለን ሰዓት ውስጥ የተወሰኑትን ደቂቃዎች ለጽሞና ማዋል ከራስ ጋር ለመነጋገርና መድረስ ወደምንፈልግበት የህይወት ዓላማ አቅጣጫችንን ለማስተካከል ይረዳናል። ሰላም ያለው አእምሮ ትክክለኛ ሴት ይገነባል። ትክክለኛ ሴት ትክክለኛ አስተሳሰብ ይፈጥራል። ትክክለኛ የሆነ አስተሳሰብ ትክክለኛ የሆነ ድርጊትን ይወልዳል። ትክክለኛ የሆነ ድርጊት ሁሌም በጥሩ ፍሬ ይደመደማልና ህይወትህን ይወስናል። አዋዋልህ የህይወትህ መገለጫ ነው። አንዲቷን ቀን የምታሳልፍበት መንገድ የዘመናት ሕይወትህን ይወስናል። ዛሬ የምትሰራው ነገር የወደፊት ህይወትህን ይፈጥራል። የምትናገራቸው ቃላት፣ የምታፈልቀው ሐሳብ፣ የምትመገበው ምግብ እንዲሁም የምትወስዳቸው እርምጃዎች ጣፈንታህን ይወስናሉ፣ ማንነትህንና ህይወትህን ይቀርጻሉ። ትናንሽ ውሳኔዎች በጊዜ ሂደት ግዙፍ ውጤት ያስከትላሉ። ትርጉም አልባ ዕለት የሚባል ነገር የለም። እያንዳንዳችን ለታላቅነት የሚያበቃ ጥሪ አለን። እያንዳንዳችን በውስጣችን ታላቅ ኃይል አለ። እያንዳንዳችን በዙሪያችን የሚገኙ ሰዎች፣ ሁናቴዎችና ነገሮች ላይ ተጽዕኖ ማድረግ እንችላለን። በውስጣችን የሚገኘውን ይህን ኃይል ለማጎልበት ልንጠቀምበት ይገባል። ይበልጥ ተግባራዊ ስናደርገው የበለጠ ይጎለብታል፣ ብርቱ ይሆናል። ይህን ኃይል ይበልጥ ስትጠቀምበት ይበልጥ ልበሙሉ በራስህ የምትተማመን ትሆናለህ። ከኛ መካከል ይበልጥ ስኬታማ የሆኑት ሰዎች ከተቀረነው የተለየ ስጦታ ያላቸው አይደሉም። ወደ ታላቁ ሕይወት ሲጓዙ በየዕለቱ ጥቂት ደረጃዎችን በትክክለኛው አቅጣጫ የሚራመዱ ናቸው። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ይሸጋገራሉ። ሳይታወቃቸው የተለየ ተብሎ ከሚታወቅ ስፍራ ይደርሳሉ። ሮቢን ሻርማ ለዛሬ ይዤላችሁ የቀረብኩት አስተማሪ መጣጥፎች እነዚህን ይመስላሉ። እንደምትወዷቸው ተስፋ አደርጋለሁ። በቀጣዩ ደግሞ በሌላ ጽሑፍ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውላ ምልክት ከነካችሁ ደግሞ እያንዳንዱ ቪዲዮ ሲለቀቅ መልእክት ይደርሳችኋል። ለዛሬ በዚያ በቃን። በሚቀጥለው ጊዜ እስከምንገናኝ ሰላም።